አሰላሙ አለይኩም ወራህመቱላ ወበረካት ውድ የእኛ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላ። ዛሬ ያው ብቻዬን ነው የመጣሁት። ባለፈው ከሁለት ጓደኞቼ ጋር ሁኜ አብዘርን ፕራንክ አድርጌው ነበረ። አሁንም በድጋሚ ፕራንክ ላድርግ አስቤያለሁኝ። ዛሬ ጅሙዓ ነው፣ ሁላችሁም ጅሙዓ ሙባረክ ፋሚሊዎቼ። እና ዛሬ ጅሙዓ ስለሆነ መስጂድ እንሄዳለን ተባብለን እነሱ ሰፈር ያለ መስጂድ ነው የምንሄደው እኛ ሰፈር ነበረ እስከ ዛሬ እና ዛሬ አብረን ልንሄድ ወደ እነሱ ሰፈር ቀለመችን ይመርጠናል። ና ከሰፈራችን ማለት ነው። ኮምቦልቻ ነው ያለሁት በነገራችን ላይ ወሎ ከመጣሁ ጀምሮ እስካሁን ባለፈው ኮምቦልቻ ሰርች እላችኋለሁ መሰለኝ። አንድ ቪዲዮ ኮምቦልቻ ሰርቻለሁ። ዛሬ ሁለተኛ ኮምቦልቻ እየሰራሁ ነው። ደሴ ደሴ እያልኩ ነበር። ዛሬ አገራችን ላይ ኮምቦልቻ በበለዛ ስትሄዱ ደግሞ ወደ አዲስ አበባ ምናምን ለመብረር ስትፈልጉ ወደ ላይለሄድ በዚህ ነው፣ ኤርፖርቱ በዛ ጋ ነው። በዚህ ጋር ኢንዱስትሪ ፓርክ አለ ምናምን። ብቻ ኮምቦልቻ የኢንዱስትሪ ሀገር ነች። የኮምቦልቻ ልጆች ካላችሁ ደግሞ ጠይቁኝ፣ ሳሌድ እንገናኝ። ኮምቦልቻ ፋሚሊ ካላችሁ፣ የዩቲዩብ ፋሚሊዎች የኮምቦልቻ ካላችሁ እንገናኝ እና የመጣሁበት ዛሬ ሀሳብ ልንገራችሁ፣ አቡዘርን ፕራንክ ላደርገው ነው መስጅድ እንሄዳለን ተባብለናል። በጊዜ ነው ውጣ ያልኩት ገና ነው ሰዓቱ እያለ ነው እኔ ቪዲዮ ለመስራት ስላሰብኩኝ ከመስጅድ በፊት ቪዲዮ ሰርተን እንድንገባ ስለፈለግኩ ነው። እና ያው የጁማ አለባበስ እኔም አለበስኩም ገና አብያይን አስቀምጫለሁ። በፊት ፍራንክ ነው ብሎ ግን ሽርጥ ወይም ጀለቢያ ለብሶልኝ ከመጣ ደግሞ ያው ብዙ ጊዜ ሲሰግድ ማየው ጀለቢያ ለብሶ ስለሆነ ያንን ሀሳብ እንትል ብዬ ለምን ጋር ትመጣለህ ነው። ሙሉን እሱ ጋር በነገራችሁ ይሻላል። ፋሚሊ ባለፉት ታስታውሳላችሁ፣ ከሁለት ጎረምሳ ጋር ሁኚ የጭቃ ፍራንክ አድርጌው ነበረ። ድጋሚ አሁንም ፍራንክ ላድርገው ደስ የሚለው ከአንዳይሉ ሁለት ጊዜ ልጫወትበት ነው ማለት ነው። ያው ባለፈው አይታችኋል፣ እንዴት እንደተጫወትኩበት ሁላችሁም ያያችሁት ነገር ነው። እና አሁንም በድጋሚ ፕራንክ ላደርገው ነው። ያው በፕራንክ ራሱን አስቺ ወደ ሀገሩ አስልከዋለሁ ማለት ነው። ሁላችሁንም ጅሙአ ሙባረክ፣ ቻው። እና ፋሚሊ እየመጣ ነው። ያው ደግሞ እንደፈለግኩት ነው የለበሰው፣ ታውቃላችሁ። አሳያቸውማ። እኔ የፈለግኩት ጀለብ ያለው ቶሊ ነው የመጣው። ካሜራማን በዛው እሱ ጋር ትመሰጥበት እንጂ እና ተመሰጥክበት። ልኮሳተር እንዴት እንደዚህ ይለብሳል? አብዘር መሐመድ፣ ሰላም አሌይኩም። ሰላም ዛ ካሜራ ምን ችግር አለ? ቪዲዮ እንድንሰራ እኮ ነው። በጊዜ በጊዜ ጠራች። ለምን ነው? አይ ቪዲዮ ሰርተን በዛው እንድንገባ ብዬ። የጁማ ወቅት ስንት ቅራት ይቀረበታል? በጊዜ እኮ ተገብቶ እና አይዲያውን ግን አንገሽ። አሰላሙ ዐለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? በውስጥም በአገር ውጭም ያለችው እንዴት ናችሁ? ሁሉ ሰላም፣ ሁሉ ተማም አለን አለ። ዛሬ ለምን እንደጠራችኝ አላውቅም። ያው አስገባችኝ ቪዲዮ ላይ እንደምታዩ መስጂድ ለመሄድ ነበር የመጣሁት እኔ እኮ ገርመሽ ነው። አንቺ የራስሽን ቀሚስ ለብሰሽ ተመጃለ። አሃኔ በቃ መስጂድ እንድንሄድ ነው። አይ ና ሄሮ እንደዚህ እንደዚህ ቤላ አወራችው። እንደዚህ ለብሰት መጣለ። እንደ ሰው መስጂድ ስሄድ እንደዚህ ነው የሚለብሰው። ካሚ አ ምን ይሄ ሻሉ ነው? ሁሉም ለብሳት እኔ ለእሱ እሱ ጋር ሄዳለሁኝ መስጂድ ሄዳለን። ቤት ቀሚስ ለብሼ ጫማ አድርጊ ተዘጋጅቼ መጥቼ አንተ ጀለብዬ ለምን እና ቀለኛ ሰው ጋር እና ምን መስጅት መስጅት ነው እንዴ አንተ ወስልቅ ነው ይላል እና እዛ ድረስ እንደዚህ ብለ የምትሄደው አንተ ጋር እንደዚህ አለባበስ አይደለም ይህ ልብስ ቦታ አለው በቃ አሁን ለብሰንበት የምትመጣበት ቦታ አይደለም እሺ ለምን አቆርጠው ሁሉም ሰው ማወቅ ያለበት ፕሮግራም አበላሽ አለበት ጓደኛዬን ፕሮግራም ዴን ያለ ቅርሽ ለምን ወይ ከዚህ በኋላ ፋሚሊ አስደበረኝ። ያሰብኩት ነገር ለሱ እንደዚህ ያልነበረ መጀመሪያ ለእነሱ ስናግራችሁ የነበረው ነበር። ፕሮግራም አለን ሰርፕራይዝ አድርጓል። እሱ ግን እንደዚህ ብሎ መጣ አለ መስጂድ ተከሄደ፣ ምንም አያገባኝም። ሲጀምር በስነ ስርዓት ለብሶም እኔ ጋር ስለሆነ ነው እንደዚህ ለብሶ የምትመጣው? ረጋይስ ምንድን ነው? ይህንን እንዴት አድርግ የለብሽ ሆ ነው የሚሄደው? ይህንን ጀለቢያ ነው እንጂ የሚለበሰው፣ ምንድን ነው የሚለበሰው? ሲጀመር አውቀህ ፕሮግራም ለማበላሽ ትፈልጋል? እንዴት? እሺ ቆይ፣ መስጂድ ሲኬድ ፕሮግራም አለን አይደል? ስለ ፕሮግራማችን ነው። ፕሮግራም ላይ ለብሰህ መምጣት ያለብህ ስለምን ፕሮግራም ነው? ለኔ ነው እኔ ጋር የሰውን ለማበላሽ ይመች፣ ማለት አለባበስህን ማስተካከል አለብህ።

እሺ ቆይ፣ ጥፋት ነው እና፣ ታዲያ ጀለብ እያለ ስትመጣለህ ነገር እንትን እንትን ማን ያሰብኩት ቪዲዮ ነበር፣ አበላሽ ልቀጥፈልኝ ነበር።

አብያ ይዤ እመጥቻለሁኝ ወላሂ አለ ፌስታ ድርጠም ጋሽ ተሳክቶልኛል። የኔ አባ ስታሳዝን በደንብ አትከራከረኝም ነበር። እኔ ግን እሱ ይሰድበኛል ብዬ ነበር የፈራሁት። እኔ እንደዚህ እያገለማመጥኩ አታኩሪፍ፣ እንጋስ ቻው በላቸው። ነጅቴና ማንም የማይችላትን በፕራንክ ተከታታይ ሁለት ጊዜ ሰዎች እንደዚህ አድርጋኛለች፣ አለ ባለፈው እንደዚህ ጭቃውን ቀብታኛለች። አሁን በጁማው ቀን ቀኔ ልታበላሸው ይህን ያክል ሂዳብኛለች። ስለዚህ አመላለሴ በእናንተ ፊት ቃል እገባላችኋለሁ፣ ለዚህ አመላለሴ በጣም መጥፎ ምላሾች ነው የምሰጣት። ዝም ብላችሁ ቃሌ ነው ጠብቁኝ። እኮ ፕራንክ ባለፈው በጭቃ የእነ እንትና ጋር እንደዚህ ስላደረግኩኝ ሁለተኛ ፕራንክ አደረገችኝ። መልሳ መልሱት፣ ማለብሰናል ሲጀምር ነው የማንች ጋር ሄድን። ቻው። ለናንተ ክብርና ለናንተ ፍቅር ስላለኝ ብቻ እወዳችኋለሁኝ። መልካም ጁማ ይሁንላችሁ። ሰዓት እየደረሰ ነው። ቻው። ሰዓት እየደረሰብኝ እና ፋሚሊ ጁማ ሙባረክ። ሁላችሁንም ወዳችኋለሁ። ፕራንኩ ተሳክቶልኛል። የባለፈውም የአሁኑም ቀጣይ እስከምንገናኝ ድረስ ወዳችኋለሁ፣ ትናፍቆኛላችሁ። ሰላም ዋሊኩም ወራህመቱላሂ ወበረካቱ።